መስቀሉን እየሄዱ ምእመናንም ሐዋርያትም እናቱም እመቤታችን ቅድስት ድንግል ማርያምም በመስቀሉ ስር ይጸልዩበት፣ ይሰግዱበት ነበር። ቅዱስ ዳዊትም በዚህ በትንቢት ተናግሯል። ይህንን መስቀል ተሸከም ብለው አበጠው ወለ ስምዖን ራሱ እንዳሸከሙትና እንዳገዘ 5500 ዘመን በኋላ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ከተወለደ በኋላ መስቀል ደግሞ ምን ይሆናል ማለት ነው? ድህነት፣ የሰላም ምልክት 5500 ዘመን የነበረውን የጥል ግድግዳ የፈረሰበት ሰላም የታወጀበት ቅዱስ ስጋና ክቡር ደም የተቆረሰበት። ቆስጠንጢኖስ በነገሰ ሰዓት እንዳልኩ የሌኒ ልጅ ጦርነት ገጥሞት ነበረ። እግዚአብሔር ግን በሰማይ ምልክት አሳይቶታል። የመስቀል ምልክት ነው ያሳየው። ወታደሩ ወደ ጦሩ ሜዳ ሲገቡ ከጋሻቸው ላይ መስቀል ምልክት ሰርተው ነው እንዲሄዱ ተባርኮች እሳቱ ይለኮሳል። እሳቱ ራሱ የመስቀል ብርሃንነቱን ነው ኃይሉን ነው የሚገልጸው። የሚቃጠለው ደግሞ ዲያብሎስ ነው ሌላ የለም። እንዳልኳቸው መስቀል ኃይላችን ነው። መስቀል የነፍሳችን መድኃኒት ነው። መስቀል ቤዛችን ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመን ነው እኛ በመስቀሉ እንዲናለን። ዲንና አለም ነው መስቀል። ስንሰራ በመስቀል ምልክት እናማተባለን። ይሰይጣን ይርቅልናል። ስለዚህ ክፉ ነገራችንን አረቀን ማክበር ይገባል እላለሁ። መስቀል ሲከበር ታዲያ መስቀልን ለማክበር ሶስት ነገሮች ያስፈልጋሉ። ፓትሪያሪክ ባሉበት መጀመሪያ ፓትሪያሪክ፣ ፓትሪያሪክ በሌሉበት ደግሞ ሊቃነ ጳጳሳት፣ ሊቃነ ጳጳሳት በሌሉበት ደግሞ የኤጲስ ቆጶሳት፣ የኤጲስ ቆጶሳት በሌሉበት ደግሞ ያው እንደየእንትኑ እንደየክፍሉ የትልቅ ሊቃውንቱ ከሊቃውንቱ መካከል እንዲሁ ሰለዳሪዎች ከዛም ደግሞ አስተዳዳሪዎች በሊሉበት ደግሞ ሊቃውንት ካህናት ቡራኬ የፈጽሙበትና ነው። ሰንበት ተማሪዎች ግን የስምዖን ቀሬናዊ ምሳሌ ናቸው። ሰንበት ትምህርት ቤት ደግሞ በቤተ ክርስቲያናችን ህየንተ አበዊኪ ተወልዱ ለኪ ደቂቅ ይላል ቅዱስ ዳዊት። በአባቶችሽ ፈንታ ልጆች ተተኩልሽ ማለት ነው። በ5500 ዘመን በፊት በነበረው በብሉይ ኪዳን የወንበደ መቅጫ የጥፋተኞች ሰዎች መግደያ ነበረ መስቀል አንደኛው መስቀል ሰላም ስለሆነ የተጣሉትን መታረቅ ያስፈልጋል። ሰላማዊ ስሙን ያስፈልጋል። አምስት ሺ አምስት መቶ ዘመን በኋላ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ከተወለደ በኋላ መስቀል ደግሞ ምን ይሆናል ማለት ነው? ድህነት፣ የሰላም ምልክት፣ አምስት ሺ አምስት መቶ ዘመን የነበረውን የጥል ግድግዳ የፈረሰበት ሰላም የታወጀበት ቅዱስ ስጋና ክቡር ደም የተቆረሰበት ለሰው ለምእመናን ሰላም ምልክት ተውሎ የተሰጠበት ማለት ነው። ተገኘ መስቀሉ ሳይ